ተማሪ ያለው አንድ ምሽት ላይ ወላጆች የፈተና ውጤት አምጪ አሉኝ። እንዲህም አልኳቸውም ፈተና አሪፍ ውጤት ካመጣሁኝ አምስት መቶ ብር እንሸልም ሸልም ብላችሁኝ ነበር። እነሱም በመደሰት እንዴ ምን ጥያቄ አለ ታዲያ አሉኝ። በአሰጠኝም እኮ ችግር የለውም አልኳቸውም። በጣም ተናደዱ። እስቲ የተናደዱበትም ምክንያት አላውቅም። ማቀው ነገር ቢኖር ዛሬ የምናውቀው የትምህርት ስርዓት በውስጣችን ያለውን እውቀት ለማነጽ የተነድፋል ነበረ። በአስራስምንተኞቹ ትምህርት ቤቶች በፋብሪካዎች ተቀርጸዋል። ይህ ስርዓት የተነደፈው የኢንዱስትሪያላይዜሽን ፍላጎቶችን ለማሟላት እንጂ አእምሮን ለማነጽ አይደለም። የትምህርት ሞዴል የተመሰረተው በሶስት ነገሮች ላይ ነው። አንደኛ ትምህርት ቤቶች ፋብሪካ ናቸው፣ ሁለተኛ ልጆች ምርት ሲሆኑ፣ ሶስተኛው ደግሞ ደረጃውን የጠበቀ ፈተና የፋብሪካውን ጥራት ቁጥጥር መለኪያ ነው። በዚህ ሞዴል ልጆች እንደ ጥሬ እቃ ይታዩ ነበር። በስርዓት ውስጥም ወደ ታዛዥ ቀልጣፋ ሰራተኞች እንዲሆኑ ተደርጓል። የፈተና ብዛት መጨመር ከዚህ የፋብሪካ ሞዴል ጋር በተመሳሳይ ጊዜ መምጣቱ አጋጣሚ አልነበረም። ተማሪዎች ከአንድ ደረጃ ወደ ሌላው ለማሸጋገር ዋጋቸው በፈተናዎች ተወስኗል። ችሎታዎች ወደ ማረጋገጫ ዝርዝሮች ተቀንሰዋል። በዚህም አላበቃም። የትምህርት አስተዳዳሪዎች የትምህርት ሊቅ ከመሆን ይልቅ እንደ ንግድ ስራ አስኪያጅ ሆነው መስራት ጀመሩ። ወጪ ቆጣቢነት፣ ተቆጣጣሪነት፣ ውጤታማነትን ትኩረታቸው አደረጉት። በዚህ ሂደትም ፈተናዎች የስኬት መለኪያ ሆነ። የማስተማርና የመማር ባህልም በፈተና ባህል ተተካ። እውቀት የሚሸመደድ እንጂ የሚዳሰስ አልነበረም። ሃይስኩል ላይም ወሳኝም ነገር ኢንትራንስን ማለፍ ሆነ። የመማሪያ ክፍል ውስጥ በተደጋጋሚ ከሚጠየቁት ጥያቄዎች መካከል ይህ ፈተና ላይ ይመጣል እንዴ የሚለው ነው። ስህተትን መስራት እንድንፈራ ተደርገናል። ነገር ግን ፈጠራ በስህተት ውስጥ ይኖራል። የማወቅ ጉጉት በጥያቄዎች ይጀምራል እና እኛ ያንን ስንጨቅነው ነው። ምን ይሆናል ታዲያ? ከስርዓቱ ሞዴል ጋር የማይጣጣሙ አሳቢዎች፣ ፈላስፎች፣ ፈጣሪዎችን እናጣለን። ብዙ ተሰጥኦ ያላቸው ጎበዝ ሰዎች ጎበዝ እንዳልሆኑ በማሰብ ያድጋሉ። ምክንያቱም ችሎታቸው የነበረው ነገር ትምህርት ቤት ዋጋ ስላልተሰጠው ነው። ዛሬም ድረስ የመማሪያ ክፍሎች ከመቶ ሃምሳ ዓመት በፊት የነበሩትን ነው ይመስሉት። በዙሪያቸው ያለው አለም ግን ተለውጧል። መኪናዎች ተሻሽሏል፣ ሽልኮች ተሻሽሏል። ነገር ግን የመማሪያ ክፍል ብዙም ለውጥ አይታይባቸውም። አሁን ላይ የቀለም ትምህርት የዋጋ ግሽበት ወቅት ላይ ነን። ዲግሪዎች ቀደም ሲል የነበራቸውን ዋጋ ተዋል። ያኔ ዲግሪ ማግኘት ማለት ስራ ተገኛላችሁ ማለት ነው። አሁንማ ምንም ዋስትና የለውም፣ እና ግን አሁን ምንም ስርዓቱ አልተስተካከለም። የሚያስቀው ነገር ደግሞ ፈተና የፈጠረው ፍሬድሪክ ጄኬሊ በኋላ ላይ እንዲህ ንግግር ተናግሯል። እነዚህ ፈተናዎች ኋላ ቀርና መታው አለባቸው። ነገር ግን እኛ ከማዳመጥ ይልቅ የመላው የትምህርት ስርዓታችንን መሰረት አድረግ ነው። የትምህርት ትክክለኛ ሚና ታዛዥ ሰራተኞችን ማፍራት እኮ አይደለም፣ ምናብን ለመቀስቀስ ነው፣ የማጉጉትን ለመፍጠር ነው፣ ሰዎች ወደ አላማቸው ለመምራት ነው። ሰር ኬን ሮቢንሰን እንዲህ ንግግር ተናግሯል። በእርግጥም ደረጃ የጠበቀ ፈተና ቦታ አለው። በትክክልም ጥቅም ላይ ሲውል መማርን ይደግፋል። ነገር ግን የትምህርት ዋና ባህል መሆን የለበትም። መመርመር አለበት እንጂ የበላይ መሆን የለበትም። በአሁኑ ሰዓት እያንዳንዱ ሀገር ትምህርትን ለማሻሻል ጠንክሮ እየሰራ ነው። ታድሶ ግን በቂ አይደለም። የተሰበረውን ሞዴል ለማሻሻል መቀጠል አንችልም። የምንፈልገው አብዮት ነው። አንድ አይነት ተማሪን ለመፍጠር ከመሞከር ይልቅ ወደ ግላዊነት የሚያተኩር ከቁጥጥር ወደ ፈጠራ ከፍርሃት ወደ ነፃነት